ቤተሰቦቻችን መርሐ ግብራችን አላበቃም፣ እንቀጥል። አካባቢው ደስ ይላል። በጣም በጣም ደስ ይላል። ሃይለስላሴ በጣም ትልቅ ተአምራት ሰርተዋል። ምስራቅ ላይ በተለይ በጣም አሁን ደጋቡርም በሀያ ሶስት ነው ምናምን ገደማ ነው የገነቡት በጣም ይገርመው። እንግዲህ ስንቴ ቃ ታቃጥሎ እዛው ስንቴ እየታደሰ ደስ ይላል በጣም እግዚአብሔር ይመስገን እንዲህ በዚህ ጋር ነው። ምናልባት ያው እንግዲህ ያው የግቢውን ስፋት መታየት ስላለበት ነው። እሱ ቢቀርጸው ችግር የለውም፣ ችግር የለውም። የግቢው ስፋት ሰፊ ነው በጣም። አይ ደስ ይላል በጣም። እግዚአብሔር ይመስገን። ያው ለበጎ ነው፣ ሁሉም ነገር የሚሆነው ለበጎ ነው። አሁን እንግዲህ መጀመሪያ ነው፣ እንግዲህ እናትህን አገኘህ እናትህን አገኘህ። ይህ እንግዲህ እየወጣ ያለ ውሃ ለልማት በቆሎ እየደረሰ ነው ዘንድሮ። እንዴ ነው? በቆሎ ደርሷል፣ ይኸው ደርሷል እዚሁ እንግዲህ የተዘራ እዚሁ እዚሁ ነው እዚሁ ጋ የመስኖ ህል በመስኖ ለመጠቀም ነው። ደስ ይላል። ውሃ ጉርጓዶ ይሄ ነው ይሄ ነው አሁን ወቷል። ሌላማ ወተናል። ደሞ ሁለተኛ ሌላ እያወጣን ነው። ሀያ ሜትር ወደ ውስጥ ይሏል። ሀያ ሜትር ይወጣ ነው ያለው። ሲወጣ ወደፊት በመስኖ ስራ ለዚህ ለመስኖ ነው። በፓምፕ እየሳቡ በፓምፕ ይሳባል። ውሃ ነው ግን ውሃው ጨዋማነት የለው ማለት? አይ አረ በጣም ንጹህ ንጹህ ውሃ ነው ንጹህ፣ ለየት ያለ ስለዚህ አሁን ይሄንን ይዞ ታች ድረስ እርሻዊ ማርያም ነው ሰፊ ነው ሰፊ ሰፊ ይዞታ የከብት እርባታም አለን። የከብት እርባታ አለን። እዚህ ጋር ከብቶቹም አሉ አሉ። ያው ወደ ዘመናዊነት መለወጥ ይፈልጋል። በጣም የሚገርም ነው። ይሄን ያህል የሚሰፋ አልመሰለኝም። አይ ሰፊ ነው፣ ሰፊ ነው፣ ሰፊ ነው። እዚህ አካባቢ ላይ ምን ምን ያህል ይገመታሉ አባታችን? በቁጥር አሁን ደረጃ ምን ያህል ይገመታሉ እንደው ለጠቅላላ እውቀት ያለው መመኑ አሁን እዚህ ጋር ወደ አራት መቶ ምናምን አራት መቶ ብቻ። እነዚህ ያው ደግሞ የነዚህን ያክል ሶስት ካለ ነው አራት መቶ መመን ብቻ ነው እዚህ አካባቢ ሊኖር የሚችል ቤተክርስቲያኗ ግን አራት መቶ አይደለም ስንት የሚሆን ነው ያው ቤት እየሰራ ነው ቤት የተሰራ የኛ ነው። አሁን ይሄ በጣም ሰፊ በጣም እጅግ በጣም የሚያስደንቅ ግቢ ነው። እንግዲህ ቀሲ የተባለ ይሄ ለትውልድ እንደው ንጉሱ ትልቅ ነገር ሰርተዋል፣ እና እኛ ደግሞ ብናጸናው፣ ብንሰራበት ለትውልድ ትውልድ እጅግ በጣም በሚተዋበው መልኩ ይሄንን ግቢ ልናስተላልፍ እንችላለን፣ ይዞታውን መጠበቅ እንችላለን እና እንዲው ባዶ ሲቀር አይነ ይሄ ሌሎች እንዳይመኙት ቶሎ ቶሎ መስራት በእውነት በእውነት ለዚህ ነው። አሁንኛ አሁን የተሰሩ ቤቶች የኛ ናቸው። እንደዚህ ታች የተሰሩ ቤቶች የኛ። እነዚህ ቤቶች እናንተ የምትኖሩበት ነው? ተከራይቶ ነው። ምመና ነው ተከራይቶ፣ ምመና የሚኖር ነው። ደስ ይላል። ተከራይቶ የሚኖር ብዙ ግቢ ውስጥ ተከራይቶ ይኖራል። አዎ፣ እንደዚህ አይነት ቤቶች እራሱ ብንሰራ ቀላል አይደለም። ግቢ ውስጥ ምመን መኖር እንደዚያ ነው። ለነሱ በጣም ጥሩ ነው። በተለይ እየሰራን ያለው ለዚህ ነው። አዎ፣ በጣም ጥሩ ነው። አሁን የሆነ በደምብ ከአካባቢው ሁኔታ ዙሪያውን ቤት ማድረግ ነው የሚፈልገው። እኔው እና ወደ ውጭ ወጣን። አዎ፣ ወደ ውጭ ወጣን። እኔው በጣም የሚገርም ነው። በዚያ ነው ዙሮ የሚገባው። አንዴ እዚህ ጠብቁኝና፣ የተወደዳችሁ ውድ ቤተሰቦቻችን እንግዲህ ይህን ይመስላል። ይህ ቦታ እጅግ በጣም ልማት ይፈልጋል። ከጥግ ቆርቆሮ በጣም ሩቅ ነው አልደርስም። ግን ከጥግ ቆርቆሮ ጀምሮ እንደምታዩት አጥሩ ይሄ ነው ማለት ነው። አጥሯ ይሄ ነው። ከጥግ ቆርቆሮ ጀምሮ በዚህ መልኩ ርዝመቱን እንግዲህ ማየት ትችላላችሁ። እዚህ ቦታ ላይ ልማት ይፈልጋል፣ መስራት ይፈልጋል፣ ትምህርት ቤት ይፈልጋል። በተለይ ሌላችሁ እዚህ አካባቢ ያሉ ምን ጥቂት እንደመሆናቸው መጠን ለመስራትም አቅም የለምና፣ ስለዚህ እንግዲህ ከርብ አድርጎ እንደምታዩት በጣም ረጅም ነው። በጣም እና ደስ ይላል። በጣም የበረከት ቦታ ነው። ሁላችንም እያለንበት በዚህ መልኩ ማየት ራሱ ይታደራል፣ ቀላል አይደለም። ሰላም ለሀገራችን። አለን አለን፣ ሰላም ለኢትዮጵያ። በተለይ እንግዲህ አለን እያላችሁ እንደምታስደስቱን ተስፋ እናደርጋለን። ምክንያቱም በረከት እንግዲህ እስከ ጥግ ድረስ ቆርቆሮ እስከ ጥግ ድረስ የቤተክርስቲያን አንድ ሆነች ነው አባ እየነገሩ ነው ያሉትና፣ እንደምትመለከቱት በጣም ሰፊ ነው። በጣም ውስጡንም አይታቸዋል። በጣም ሰፊ ነው ማለት ነው። የመጨረሻ በዛው ልክ ደግሞ ወደ ላይ ይዞራል ማለት ነው። እዚህ ያለ እንገባል። እቀጥላለሁ አይደል? ይሄ በዛ ዙሮ ነው እዚህ የሚመጣው መንገዱ። አዎ፣ ይው የከበዋል መንገድ፣ ታምሮ ነው። አያገርምም? ድንቅ ነው። ይሄ መንገድ ባይከበብ ይህ መንገድ ባይኖረው ሌላ ነገር ነው። መንገዱ ራሱ እንደ ወሰን ማገልገሉ ወሰን ነው፣ ግንብ ነው። ግንብ ብለህ ያዘው ግንብ ያስከብረውም እንደዚህ። አዎ እንዲያማ ባይሆን እስካሁን ከባድ ነው፣ ከባድ ነው። ግን አሁን ጥያቄዎች ምናምን የሉም? አሉ፣ አሉ ይገባናል፣ ይገባናል። አሉ፣ አሉ። እግዚአብሔር አለ። እኔ ግን ያው ዞሮ ዞሮ መስራት አለበት። አሁን እንደዚህ ነው፣ ያው እንደዚህ አጠር ፈራርሶ ነው ያለው። አዎ፣ ይሄ በየአመቱ ነው እንግዲህ። አሁን ይሄ በየአመቱ ጠግኑኝ ይላል። አሁን ቆርቆሮ እንኳን ከተደረገ ያው ወደ ስንት አመት አራት አምስት አመት ይሆነዋል። አዎ፣ ግን ያው እንደዚህ ይሆነዋል። ስለዚህ ቀጣይ በዚህ ቆርቆሮ አይቀጥልም፣ ግንብ መሆን አለበት። ይህቺን ቤተክርስቲያን ትናንት አባቶቻችን እንዳቆዩን ዛሬኛ ደግሞ ታግለን አብረን ሁነን እንግዲህ ያው እንሰራለን። አሁን እኛ ለጊዜው ግቢ የሚያስገኙ ቤቶችን ነው እየሰራን ያለነው። ይኸውልህ እነዚህ ቤቶች ሁሉ ለአገልጋዩ፣ ለካህናቱ መተዳደሪያ የሚሆን ነው እየሰራን ያለነው ማለት ነው። ቀጣይ ደግሞ ወደ ቤተክርስቲያኑ ግንብ መሆን አለበት ወደሚለው ወደዚያ ነው ምን ዞረው ማለት ነው ያው እንግዲህ እግዚአብሔር ይሰራል አለ የሚባል እኛ ተነስተን እኛ ምክንያት ነው፣ እውነት ነው። አንም ሰው እንደና አደለም እና ይሄም እስከ ጥግ ድረስ እስከዛ ነው እስከ የተወደዳቸው ውድ ቤተሰቦቻችን፣ ይሄ የምትመለከቱት የአንደኛው የአባቶቻችን ተባብረው ከጉድጓድ ያወጡት የውሃ ነው እና ይህን ውሃ እንግዲህ ለመመን በመስጠት ከዚህ ለቤተ ክርስቲያኗ የዕለት ዕለት የካህናት እንዲሁም ደግሞ የዲያቆናቱን እንግዲህ የሚያስተዳድሩበት አንዱ ይሄ ውሃ ነው ማለት ነው። ለማህበረሰቡም አካባቢ ላይ ላለው ማህበረሰብ እየሰጡ እንግዲህ እያስቀዱ አባቶቻችን፣ በዚህ እንዲህ ባለው ሁኔታ በረከት እየሰሩ ነው ማለት ነው። እንደምትመለከቱት እጅግ በጣም ግቢው እጅግ በጣም የሚያምር እጅግ በጣም ሰፊ ከመሆኑም በተጨማሪ እጅግ በጣም ያጓጓል። አባቶቻችን ይህን ያህል በዓፄ ኃይለስላሴ ዘመን ከልለው ይዘው ብዙ መከራ፣ ብዙ ሁኔታዎችን አልፈው ዛሬ ላይ አድርሰውታል እና እኛ ልንጠብቀው የሚገባ ስፍራ ነው ማለት ነው እና ሁላችንም ይሄ ብዙ ወደ እናንተ ያላቀረብናቸው ታሪኮች አሉ ግን ያው ሁላችንም በያለንበት በረከቷን እንሳተፍ መልእክታችን ነው። አባቶቻችን ሊደነቁ ይገባል። በዚህ አጋጣሚ እየተከታተላችሁ ያላችሁት ጉዞ ወደ በረከት ወደተሰኘው በተሰኘው ፕሮግራማችን ላይ የተገኘ ነው። ስለዚህ ጉዞ ወደ በረከት ስንል እኛ እግሮቻችንን እጆቻችንን ቦታው ላይ በማድረስ ለእናንተ ደግሞ እንግዲህ የቤተክርስቲያናችን የገዳሞቻችንን በረከት በእናንተ ወደ እናንተ ለማድረስ ነው እና እናንተ ደግሞ ካላችሁበት በረከት እንድትካፈሉ በስተክለኝነት በትክክል በረከት እንድትካፈሉ የምናደርግ ነው ማለት ነው። ቤተሰቦቻችን እንደምትመለከቱት እጅግ በጣም ሰፊ እጅግ በጣም በጣም በቃ ደከመን ዞረን ዞረን በጣም ደከምን ማለት ነው እና ሰፊ ግቢ ነው። በጣም ደስ ይላል እና አስገራሚ ነው። ይህን ማየት በተለይ ለእኔ እጅግ በጣም ደስ ያሰኘኛል እና የተወደዳችሁና የተከበራችሁ አረ፣ ሰብስክራይብ አድርጉ ግን። አረ ተው ግን፣ ሰብስክራይብ አድርጉ እስቲ፣ ጠላት ይፈር፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ እሺ። በጣም የምወዳችሁ በጣም የማከብራችሁ ያላችሁበት ሰላም ጤና ፍቅር እና የት ነው አልታገኛለሁ። እና የት ነው የተወለደው ቀጣይ ደግሞ እንግዲህ ቀጣይ ግሸን እንሄዳለን። ግሸን ግሸን እንሄዳለን በሀያ አንድ እግዚአብሔር ነገሮችን ቆንጆ ያደርጋል። ግሸን እንሄዳለን። ስለዚህ እናንተ የምታደርጋላችሁ ሁላችሁም ማለት ነው ታደርጋላችሁ። ከአዲስ አበባ ሚዲያ አሳድጉ፣ ከፍ አድርጉ እዛ ደግሞ ያላችሁበት ከአዲስ አበባ ነው ለካ ጻፉልኝ እዚህ ብትሄድ ብላችሁ ሀገር እያያለሁ እናንተ ካገዛችሁኝ የት ሄዳለሁ ጎርጊስ ሄዳለሁ ጎንደር እንግዲህ ጎርጊስ ሂድ ብላችሁኛል ስለዚህ ጎርጊስ ሄዳለሁ እዛም ደግሞ ብዙ ቤተክርስቲያናቶች ስላሉ እንጎበኛለን ማለት ነው ወዳችኋለሁ በጣም አከብራችኋለሁ መልካም ጊዜ መልካም በያላችሁበት ሰላም ፍቅር ጤንነትን እንምኝላችኋል። ው በጣም ነው የምወዳችሁ። በጸሎታችሁ ሁላችሁም አስቡኝ። ሁላችሁም በያላችሁበት ፍቅር ጤናን እምኛለው። ዘባየው አባቶቻችን ከዚህ በኋላ አዚና ጎሽ ጎሽ ጉልና ፕሮግራም እንዘጋለን። ወደዚህ ከወዲሁ ሰናበታ እንግዲ ምጅ መጣው እኮ በቀጣዩ እስከምንገናኝ ድረስ በቀጣዩ ፕሮግራም ጉዞ ወደ በረከት እስክንገናኝ መልካምን ጤና እንመኛለን፣ ማለት ነው። አመሰግናለሁ። የተወደዳችሁ ውድ ቤተሰቦቻችን ቅድም ያያችሁት ቤት ውስጥ ነው የምንገኙ። ደረጃው ራሱ በጣም ደስ ይላል። አባቶቻችን እንግዲህ በአፎ በማን ነው በባዶ አትሄዱም ብለው ቁርስ ቤት ነገር ሊያቀምሱን ገብተናል። ስለዚህ እንደምትመለከቱት በጣም በጣም በጣም አስገራሚ ቦታ ነው እና ምን ነው ያስብላል። እዚህ አካባቢ ላይ እንግዲህ አንድ ናት ቤተክርስቲያን እቺ ማለት ነው እና በጣም ሰፊ በጣም ብዙ ከተማራ ቢሆን ይሄ በጣም ጦርነት ነበር። አይገኝምም። ጦርነትም ነው በጣም ማለት ነው። ምክንያቱም አስበሃል ስፋቱ፣ አቤት አባታችን፣ እንግዲህ እግዚአብሔር ይመስገን ትልቅ በጣም ያስገርማል። ስፋቱ እራሱ ለየት ያለ ነው። እዚህ እኮ እግዚአብሔር ይመስገን ያው ማለት ግን አሁን እዚህ ዞርንበት ውስጥ በዚህም አላየንም እንጂ አስር ሺህ አስራ ሰባት ሰባ ስድስት ዘጠና ሰማንያ አምስት የሚል ነው። እደግመዋለሁ፣ ያው እዚያ ጋር ስለሚጻፍ አስር ሺህ አስራ ሰባት ሰባ ስድስት ዘጠና ሰማንያ አምስት ነው የገዳሟ ቁጥር አካውንት ማለት ነው። ስለዚህ በዚህ ያላችሁን ነገር የምትችሉትን ድጋፍ ማድረግ ትችላላችሁ። ነው ከጎናችን እንድትሆኑ ነው ሁሉ ሁሉ ነገር አምላካችን እግዚአብሔር የተመሰገነ የሆነልን እግዚአብሔር ይክልን፣ እናመሰግናለን። እንግዲህ አባታችን ስለነበረን ቅሪታ ከልብ ላይ እናመሰግነው። በዚህ አጋጣሚ ሁ እንግዲህ መምጣታችንን ደስ ብሎናል። በስተ መጨረሻ ጸሎት ያድርጉልንና እንደሸኙን ብይ ነው እሺ። በስባብ ወወልድ በመንፈስ ቅዱስ አህዶ አምላክ

በሰላም እና በፍቅር ያሳደረህን አምላካችን እናመሰግናለን። ሌሊቱን በሰላም እንዳሳደረን እና እዚህ እንዳደረሰን የቀሪውን የቀን ሰዓት እንድትባርክልን እንለምናለን። እንግዲህ ከያላችሁበት ከየቦታችሁ ወደዚች ቅድስት ቤተክርስቲያን ወደ እናታችን ቅድስት ማርያም ቤተክርስቲያን መታችው ይህንን ጉብኝት እንድታደርጉ ያነሳሳ አምላካችን እግዚአብሔር የተመሰገነ የሆነልን። ሀገራችንን ሰላም ያደርግልን፣ ቤተክርስቲያናችንን ይጠብቅልን። ወንድማችን ክብር እግዚአብሔር እግዚአብሔር እንግዲህ ባለበት እግዚአብሔር ይጠብቅልን፣ መልካም ሀሳብህን ያሳካልህ። እንግዲህ ሰው ወደ ቤተ ክርስቲያን እንደዚህ ደስ ብሎት በነሳ ምኖ ቤተ ክርስቲያን አገለግላለሁ ብሎ ሲመጣ ቤተ ክርስቲያን አለችን ደግሞ ትቀበላላለች። እና ይህንኑ እንግዲህ የሚያይ ሰው ተግባርህን የሚሰራውና ተግባሩን አይቶ አንተ ነገ ተሻለ ቤተ ክርስቲያናችን ብዙ ነገር እንድታደርግ የተሰጠን መክሊት እንድትወጣ እንግዲህ ያው እግዚአብሔር ለእያንዳንዳችን መክሊት ሰጥናል። ሁላችንም መወጣት ነውና ይህን እንደምታደርግ ተስፋ እናደርጋለን። ለዚህ ሁሉ አምላካችን እግዚአብሔር ፈቃዱ ይሆንልን፣ ፈቃድ እግዚአብሔር ከሁላችን ጋር ይሆንልን። የእናታችን የድንግል ማርያም አማላጅነቱ አይለየን። በሰላም እንደመጣችሁ በሰላም ወደ ቤታችሁ ያስገባችሁ፣ ሰላም ፍቅሩን አንድነቱን ያድለን። አቡነ ዘበ ሰማያት አባታችን ወይ በሰማያት የምትኖር ስም ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅርበለን እኛም የበደሉን ይቅር እንደምንል፣ አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ። መንግስት ያንተ ናትና ኃይል ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ወይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልውል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን።